ጋና ለዚያ ዓለማትን ለፈጠረ ምድርም ያለ ካስማ ሰማይን ያለ ምሰሶ ለዘረጋ ካልነበርንበት ላስገኘን በታምራት ለሚያኖረን መልክተኞቹን ልኮ ምሳሌ ለሰጠን መመሪያዎቹን አውርዶ ላስጠነቀቀንና ላበሰረን ከዚህም በላይ ተቆጥሮ የማይዘለቅ ሁለታውን ለለገሰን ሀያል አምላክ አላህ ይገባልና ምስጋና ይድረሰው። የእርሱ ሰላት እና ሰላምን በሰው ልጆች አይነታ በነቢያት ፈርቅ በሆኑት በአዛኙ በታጋሹ መልእክቱን ሳያዛቡ ባደረሱት በነቢዩ ሙሐመድ ኢብኑ አብደላህ ላይ የአላህ ሰላም እዝነትና በረከትም በእናንተ በወደድ መጮቻችን ላይ ይሁን። ይህ ዘወትር በዚህ ሰዓት የምናቀርብላችሁ ከእውቀት ማዕድ የተሰኘ ፕሮግራማችን ነው። አብራችሁ እንድትቆዩ እንጋብዛለን። በፕሮግራማችን ዘና እያላችሁ ቁም ነገር እንደምትጨብጡ ተስፋ በማድረግ ነው። በዚያ ጥምነት በጨለማ ነፍሴ ወንጀል ተሸክማ በምህረትህ አንግቻለሁ ጌታዬ ሆይ እወድሃለሁ። የዛሬ ፕሮግራማችን እንደ ሁል ጊዜ ሁሉ ወቅታዊና አንገብጋቢ ነገር ላይ ያተኩራል። ይህም የሙስሊሞች ስብዕና ነው። በዚህ ወቅት እኛ ሙስሊሞች ስብዕናችን ምን ይመስላል? ምንስ ይሆን አለበት? የሚሉትን ጥያቄዎች ይዘን ቀርበናል። እዳሰሳችን መነሻ የሆነን በዶክተር መሐመድ አሊ አልሐሺም የተዘጋጀውና 2003 ለንባብ የበቃው የሙስሊም ስብዕና የተሰኘው መጽሐፍ ነው። መጽሐፉ ሰፋ ያለና ብዙ ጥናታዊ ዳሰሳዎችን ያካተተ ሲሆን ለዛሬ የመረጥነው ዶክተር መሐመድ ለምን ይህን መጽሐፍ ለመጻፍ እንደተነሱ የጠቀሱበትን ምዕራፍ ይሆናል። አብራችሁን ቆዩ። ካንተ ወዴት ሸሻለው፣ ከደጃፍ ላይ ቆም ያለው አምላኬ ሆይ ወድሃለው እስላም ስለሚሻው ብርቅ ስብና ማሰብ የጀመርኩት ከአመታት ጀምሮ ነው ይላሉ ዶክተር መሐመድ። ቢያንስ ለአስር ዓመታት አሰላስያለሁ። በዚህ አጀንዳ ላይ እንዳተኩር ያደረገኝ በሙስሊሞች ላይ የማየው ሚዛና ለመጠበቅ አንዱን ጥሎ አንዱን አንጠልጥሎ ለአንዱ ጉዳይ የተጋነነ ትኩረት የመስጠት ሌላውን ደግሞ ችላ የማለት ባህሪ ነው። ለምሳሌ ሶላት ከመጀመሪያ ሶፍት ለመስ የሚተጋ ግና ከአፉ ወይም ከብብቱ የሚወጣ መጥፎ ጠረን ደንታ የሌለው ሙስሊም እንድታገኝ ይችላል። ወይም አላህን በጣም የሚያመልክ ይሆናል። ስለዚህ ዝምድናና ግንኙነት ደንታ ቢስ ነው። ለኢባዳ ለኢልም ጊዜውን የሰጠ ግና ልጆቹን በአግባቡ የማያሳድግ የሚያለቡትን መጽሐፍትና የሚጎዳኛቸውን ባልንጀሮች የማያውቅ ለማወቅም የማይፈልግ ይሆናል። ወይም ደግሞ ልጆቹን በአግባቡ ያሳድጋል፣ ወላጆቹን መብት ግን ይጨፈልቃል፣ በእነሱ ላይ ይጨክናል። ወይም ደግሞ የወላጆቹን መብት የሚጠብቅ ግና ባለቤቱን የሚያንገላታው ሆኖ ታገኘዋለህ። ባለቤቱን እና ልጆቹን እየተንከባከበ ጎረቤት ግን እሾህ ሆኖ ልታገኘው ትችላለህ። በራሱ ጉዳዮች ተጠምዶ ማህበረሰባዊ ግንኙነቶችን ሙሉ በሙሉ የረሳ የሙስሊሞችን ጉዳይ የዘነጋ ሆኖ ታገኘውም ትችላለህ። ጥሩ ሃይማኖተኛ እና ለኢስላማዊ ሰላምታ፣ ለአመጋገብ፣ ለአጥጣጥ ከሰዎች ጋር ለመቀመጥ እና ለማውጋት ሂደት ያበጃቸውን አደቦች የማይጠብቅ ሊሆንም ይችላል። በኢስላማዊ ዳዕዋ ላይ ከሚሳተፉ ለኢስላም ከሚሰሩ ንቁ ኢስላማዊ ህሊና እና ሚዛናዊ እስላማዊ ግንዛቤ ያላቸው አደራውን ቢያውቃሉ ለመመሪያው ይገዛሉ ተብሎ ከሚታሰቡ ወገኖች እንዲህ አይነቱን ጉድለት ማየት በጣም ይገርማል። እስላማውያኑን እያወቁ ወይም ታያውቁ ከዚህ ሁለት ላይ እንዲወድቁ የሚያደርጋቸው የስራ መብዛት ወይም መዘናጋት አሊያም ግድ የለሽለት ሊሆን ይችላል። እስላም የሚሻውን ሙስሊም ስብዕና አንጸባራቂ ገጽታዎች ለማጉላት ያደረብኝ ብርቱ ፍላጎት በሰው ልጅ ትሪትና ምሪት ላይ የሚያተኩሩ የቁርአንና የሀዲስ መልዕክቶችን እያደንቁ እንዳጠና ገፋፋል። ይህም የሆነው ይህም ስብዕና ከሌሎች ልዩ የሚያደርጉት ባህሪያት፣ ኢባዳዎችና ስነ ምግባሮቹ ደምቀውና ጎልቶ የሚታዩበት ሚዛናዊ ጥናት ለሙስሊሞች በተለይም ለዳኢዎች ለማቅረብ በመከድሪ ነው። ጥናቱ በአንድ ወይም በሌላ ገጽታ ድክመት ለሚስተዋልባቸው ወገኖች እውነተኛ ዲናቸው ወደ አመላከታቸው ምጥቀትና ድምቀት እንዳሻቀቡ ብርሃን ይሆናቸዋል ተብሎ ይታመናል። በጥራቱ ሂደት ያየሁት ነገር አስገረመኝ። እስላም ሙስሊሞች በከጀልላቸው እና እነርሱ ለራሳቸው በቀረጡት ትግልና መካከል ያለው ልዩነት እጅግ ሰፊ ሆኖ አገኘሁት። እነታቸው የተስተካከለ፣ እስልምናቸው ያማሩ፣ ቀልቦቻቸው የጸዱ፣ ነፍሶቻቸው የመጠቁ፣ ወኛቸው የበረታ፣ ሃይማኖታቸውን በትጋትና በሙቀት በመቅረብ ከንጹህ ምንጩ የተገለጹ በየቀኑ በአንፀባራቂ ቅን መመሪያው የሚሰነቁ ጥቂት ሙስሊሞች ካልሆኑ በቀር የአብዛኛው ሙስሊም ስብዕና ኢስላም ከሚቀርጸው ስብዕና ጋር እጅግ የተራራቀ ነው። በዚህ ረገድ አላህና መልእክተኛው ሰለላሁ ዐለይሂ ወሰለም ያኖሯቸውን ቅን መመሪያዎች ከቁርአንና ከሐዲስ የማንበብ ዕድል ያገኘ ብዛታቸው ሁለንተናዊነታቸውና ሰው ልጅ ከአምላኩ ከራሱና በዙሪያው ካለው ዓለም ጋር ያለውን ግንኙነት በተመለከተ ሁሉንም ጉዳዮች ትንሽ ትልቅ ሳይባል ያካተቱ የመሆናቸው ነገር ያስደምመዋል። ሁሉም ታዲያ የሙስሊም ትብዕናን የተለያዩ ገጽታዎች ለማነጽ የሚረዱት ለውብ ግለሰባዊና ማህበረሰባዊ ሕይወት የሚያዘጋጁት መመሪያዎች ሆነው ያገኛቸዋል። እነሆ እነዚህን ቅን መመሪያዎች መቅረጽ የሚሹትን ድንቅ ማህበራዊ ትብዕና ለማስገኘት የሚያስችሉ መልካም ስነ ምግባራት በቁርአንና በሐዲስ መልዕክቶች ተዋቅሯል። እነዚህን መልካም ስነ ምግባሮች መላበስ ደግሞ ሙስሊም ግለሰብ የሚጓጓለት እና ከአምላክም ምንዳ የሚከጅልበት ሃይማኖት ተደርጓል። እነዚህም ዲን የቁርአንና የሐዲስ መልእክቶች መሰብሰብ እና በየርዕሰ ነገሩ ማደራጀት ጀምር ይህን ሳጠናቅቅ የጥናቴ ውጤት በሚከተሉት ርዕሶች ስር ልትውው ብሎ ተገለጠል። አንደኛ ሙስሊም ከአምላክ ጋር፣ ሁለተኛ ሙስሊም ከራሱ ጋር፣ በሶስተኛ ደረጃ ሙስሊም ከወላጆቹ ጋር፣ አራተኛ ሙስሊም ከባለቤቱ ጋር አምስተኛ ሙስሊም ከልጆቹ ጋር፣ ስድስተኛ ሙስሊም ከዘመዶቹ ጋር፣ ሰባተኛ ሙስሊም ከጎረቤቶቹ ጋር፣ ስምንተኛ ሙስሊም ከወንድሞቹና ከባልደረቦቹ ጋር እንዲሁም በመጨረሻ ሙስሊም ከማህበረሰቡ ጋር። ስለዚህ የቁርአንና የሐዲስ መልእክቶች ጋር ባደረኩት ቆይታና በውስጣቸው የያዙትን የላቀቅን መመሪያ ያስተነትን አላህ መልእክተኞችን በመላክ መልእክቱንና ሸሪያውን በማውረድ የሰው ልጅ ከጥመት አረንቆ አውጥቶ ወደ ቅን መመሪያ ዙፋን ከፍ በማድረግ ማድረግ የዋለነት ሁነታና ዝነትን ይበልጥ ግልጽ ሆነልኝ። የሰው ልጅ በእነዚህ መመሪያዎች አማካኝነት በብሩህ ጎዳና ላይ ራሱን ያገኛል። በቅድመቶች ውስጥ አይዋልልም መንገድ ስቶም አይቀፋም። ጎዳናው በድንግዝግዛ አይሞላበትም። የሰው ልጅ ሰብአዊ ህይወት ሊመራ ዘንድ በዚህ ዓለም ህይወት ውስጥ አላህ የጣለበትን ታላቅ ኃላፊነት ይወጣ ዘንድ እነዚህን ቅን መመሪያዎች ምን ያህል እንደሚያስፈልጉትም ተከስተተልኝ። እነዚህ መመሪያዎች ባይኖሩ ኖሮ በራስ ወዳድነት እርስ በርስ በመጎዳዳት በጥላቻ፣ በምቀኝነት አንዱ ሌላውን አጥቆት እና አሸንፎ በመኖር አውራዊ ባህሪ እና በአስመሳይነት እኩይ ባህሪያት አረንቋ ውስጥ ይዳክር ነበር። የዚህን አባባል እውነትነት በአንድ ህፃን ልጅ ባህሪ ውስጥ እናገኘዋለን። ከወላጆች ፊት ይቆምና እርሱ ምን ያህል ጥሩ ከወንድሙ የሚበልጥ መሆኑን በአንጻሩ ወንድሙ እንደርሱ ጥሩ እና ጎበዝ እንዳልሆነ ለማስረዳት ይከረከራል። ይህን የሚያደርገው ማንነቱን ለማረጋገጥና ለማጽናት በሁሉም ነገር የወንድሙ የበላይና በላጭ ሆኖ የመገኘትን ተፈጥሯዊ ዝንባሌውን እውን ለማድረግ ነው። ይህ የሰው ልጅ ተፈጥሯዊ ባህሪ ነው። በአግባቡ እስከተስተናገደ ድረስም እዚቻለም ሕይወቱ አስፈላጊ ነው። ምክንያቱም ከውስጡ ያሉትን በጎ ነገሮችን ይበልጥ እንዲያወጣ ያደርጉታል። ይህን ሲሆን ውስጡ በሀፍት ይሞላል፣ የበለጠ በጎ ነገሮችን ለመሳተፍ ይነሳሳል። ግና ይህ ባህሪ ሚዛን ሲስት ወሰን ሲጥስ ወደ አደገኛ በሽታነት ይለወጣል። በዚህ በሽታ የተጠቃ ሰው በራሱ የሚጎፈስ ጉረኛ፣ ሌሎችን የሚንቅ ይሆናል። ምናልባትም አሉን ብሎ ከሚያስባቸው መልካም ነገሮች እጅግ የራቀና የጠፈ ሊሆን ይችላል። የሃይማኖት የትምህርትና የስነምግባር ሚና የሚከሰተው እዚህ ላይ ነው። ለዚህ ተፈጥሯዊ ስሜቱ ልጓም ያበጅለታል። በሽታው አይሎ አውዳሚ እንዳይሆን ይታደጉታል። ኩራቱን እንዲሟሽሽ፣ ትዕቢቱ እንዲተነፍስ በማድረግ እርምጃውን ያስተካክላሉ። በመውደድ የለገስከኝ አንተነት፣ የሸለምከኝ አንተን ፍቅር አውራለሁ ኑ ወድለ በሰው ልጆች ህይወት ውስጥ እንደሚስተዋለው ሰዎች ከምጥቀት ይልቅ ወደ ዝቅጠት የቀረቡ ናቸው። ምክንያቱም ምጥቀት ከዝቅጠት የበለጠ አስቸጋሪ ነው። ከቁጥብነት ይልቅ ልቅነት ስጋዊ ስሜትን የበለጠ ይስባል። ስለዚህም የሰው ልጆች ልቦና በዝንጉነት በጠየመ ቁጥር የሚያስተካክለው ቅኑን ጎዳና በታተ ቁጥር የሚመልሰው በስተጫጭ ያስፈልገዋል። ከዚህም የተነሳ ሐሳቢያንና ብዕረኞች የሃይማኖትን የላቁ ሴቶች ለማጉላትና ለሰዎች ማራኪ በሆነ መልኩ ለማቅረብ መስጋት ሕይወት ውብና ጣፋጭ ትሆኝ ዘንድ የሰው ልጆች በዚህ ዓለም ውስጥ እንዲላበሷቸው አላህ የሚፈልጋቸውን እጅግ አንጸባራቂ ገጽታዎች ማጉላት ይጠበቅባቸዋል። አላህ ይህን ሃይማኖት ከሰባተኛው ሰማይ በላይ ወደ ምድር ያወረደው አእምሮ ወስዶ ማሰላሰል የሚረኩበት ምድፋ ሀሳብ ወይም ደግሞ ሰዎች ትርጉሙንና መልዕክቱን ሳይረዱ ለበረካ ብቻ የሚያነቡት የተቀደሰ ቃል እንዲሆን ሳይሆን የግለሰቦችን ሕይወት እንዲገዛ፣ የቤተሰብን ሕይወት እንዲያደራጅ፣ ማህበረሰብን እንዲመራ፣ ለሰው ልጅ የህይወት ጎዳና ብርሃን እንዲሆን፣ ከጨለማዎች ወደ ብርሃን እንዲያወጣቸው ነው። ብርሃንና ገላጭ መጽሐፍ ከአላህ መጥቶላችኋል። አላህ በፈቃዱ በእርሱ መጽሐፍ የእርሱን ውዴታ የሚሹትን ወደ ሰላም መንገድ ይመራቸዋል። ከጨለማዎችም ወደ ብርሃን ያወጣቸዋል። ቀጥተኛውን ጎዳናም ይመራቸዋል ይላል በቅዱስ ቃሉ። በዚህ ቀን መመሪያ ኑሮ ይጣፍጣል፣ ህይወት ማራኪ ትሆናለች፣ ሕያውን ሀሴት ይታደላሉ። ወደዚህ እጅግ ድንቅና ውብ ህይወት ለመጓዝ የመጀመሪያው እርምጃ የእስልምናን አንጸባራቂ ገጽታ የሚወክል እስልምና ስጋ ለብሶ የሚያዩበት ከእርሱ ጋር በሚኖራቸው መስተጋበርም እስልምና የበለጠ እንዲወዱና እንዲያምኑበት የሚያደርግ ሙስሊም ግለሰብ ማስገኘት ነው። የአላህ መልክተኛ ሶለላሁ ዐለይሂ ወሰለም በደዕዋቸው መጀመሪያ ላይ ያደረጉት ምኑ ነው? በረጅሙ የእስልምና ጉዞ ውስጥ በመጀመሪያ እርምጃቸው እስልምናን በገቢር የሚታያቸውን ግለሰቦች ማነጽ ነበር። እነዚህ ግለሰቦች በምድር ላይ የሚጓዙ ቁርአን ሆኑ፣ በአለም ላይም ተሰራጩ። በዙሪያቸው ያሉ ሰዎችም ልዩ የሆነ የህይወት ጎዳና የሚወክሉ አስደናቂ የሰው አይነቶችን ማየት ቻሉ። ኢስላምን በእነዚህ አንጸባራቂ ግለሰቦች ስብዕና ላይ ማየት ችለዋልና ልባት የተሸነፈለት ወደ አላህ ሃይማኖትም በብዛት ሲጎርፉ ጀመር። በአሁኑ ሰዓት የሰው ልጅ በአጠቃላይ ሙስሊሞች ደግሞ በተለይ እንደዚህ አይነት ማራኪ ስብዕናዎችን መቅረጽ በእጅጉ ያስፈልጋቸዋል። ያለ እነርሱ ህይወት አይጣፍጥም፣ የላቁ ሰብአዊ እሴቶችን አይነግሱም። ውብ የስልምና ገጽታ ማይጎላ የዚህ ማራኪ ስብእና ናሙና ምንድን ነው? አንባቢያን በዚህ መጽሐፍ ገጾች ውስጥ የሚያገኙት ይህንን ነው። ይህን ስራዬን ይቀበለኝ ዘንድ አላህን ለምነዋለሁ። ለርሱ ብሎ በቅንነት እና በታማኝነት የተሰራ ያደርግልኝም ዘንድ እማጸነዋለሁ። ለሰዎችም ጠቃሚ አላህን በንጹህ ቀልብ የተገናኘ ካልሆነ በቀር ገንዘብም ልጆችም በማይጠቅሙበት ቀን ይቅር ያደርግልኝም እማጸነዋለሁ። ይህ የዶክተር መሐመድ አሊ አልሐሺሚ መጽሐፍ መግቢያ ነው። ከዶክተር መግቢያ እንደተረዳ ነው እስላማዊ ስብዕና በዚህ ሰዓት እስላም ላይ ከተደቀነው ጥላሸት ለማጽዳትና ከጌታችን ጋር በንጹህ ልቦና ለመወዳጀት እጅግ አስፈላጊና አንገብጋቢ ሆኖ እናገኘዋለን። በሌላ ፕሮግራማችን በአላህ ፍቃድ በዚህ መጽሐፍ ውስጥ የተካተቱትን የሙስሊም ስብና መገለጫዎችን ይዘን እንመለሳለን። የዛሬውን ፕሮግራማችን የምናጠቃልለው ዶክተር መሐመድ አሊ አልሐሺሚ በጻፉት እኛም ባነበብነው እና በተረዳ ነው ተጠቃሚ እንድንሆን በመመኘት እና በፕሮግራማችን ዘና እንዳላችሁና ቁም ነገር እንደጨበጣችሁ ተስፋ በማድረግ ነው። አሰላሙ ዐለይኩም ወራህመቱላሂ ወበረካቱ። ሰላም ቅንን መንገድ በተምሩ ላይ ሁሉ ይሁን ካንተ ወደ ተሻሻለ ከደጃፍ ላይ